ከዚህ ባለፉት ትምህርቶች ተከታታይ አስራ አንድ ክፍል ተምረናል ተማምረናል። እሱም በአንድነት ዙሪያ ነበር የተነጋገርን ያለ ነው። ዛሬ ልጠቁማቸው በዙ ዙሪያ ልጠቁማቸው የፈለኩት ነገሮች አንድነት የሚያመጡ ነገሮች ምን ምን እንደሆኑ ባለፈው አንድ አራት ነገሮችን ጠቅሰናል መጀመሪያ አካባቢ ላይ። ዛሬ ደግሞ ሰላመተ ሶደር ያስፈልገናል። ሰላመተ ሶደር የልብ ንጹህነት ጤናማነት መልካም ሀሳቢነት ሲያስፈልገን፣ ረሱሉ አለይሂ ሰላቱ ወሰላም ጀዋሚ አልከሊም ተሰጥተዋል። በትንስ ቃላቶች ብዙ ማዕናዎችን፣ ትርጉሞችን የያዙ መልእክት ማስተላለፍ አላህ ሱብሃነሁ ወተዓላ ከሰጣቸው ስጦታዎች አንደኛው ከትልቆቹ የሚመደብ ነው እና ረሱሉ አለይሂ ሰላቱ ወሰላም በአንድ ሀዲስ ላይ ግልጽ አድርገው የተናገሩት ነገር አለ እኛ እንዳንቀርባቸው እኛ እንዳንቀርባቸው ያስጠነቀቁን ማለት ነው። ያንን ግን ሌላ ሰፊ ሸዲድ በጣም በሚያሳዝን ሁኔታ በረሱል ዐለይሂ ሰላቱ ወሰላም ተቃራኒ ሂዱ የተባልን ይመስል ዛሬ ሁሉም ነጥቦች እኛ ጋር ይገኛሉ። እሱም ምንድን ነው የልብ ጤናማ ጥሩ አስተሳሰብነት ትሩፋቱና የተንኮል ምቀኛነት፣ መጠላላት ራሱ በመጥፎ መተሳሰብ፣ እንደዚሁም መቆራረፍ መቆራረጥ የሚባሉ ነገሮች እኛ ጋር ሁሉም ተገኝተዋል። ጸያፍነታቸውና ሐራምነታቸውን ረሱል አለ ሰላት ወሰላም አበክረው አስጠንቅቀውናል። ይህ እነዚህ ነገሮችን ሰሃባዎች ወንድሜ ከኔ ይበልጥ እየተባባሉ አንተ ትብስ አንተ ትብስ የሚባባሉበት ሰዓት ላይ ነበር የተናገሩት። ግን ሁኔታውን ወላሂ ስናየው ዛሬ ረሱል ዐለይሂ ሰላቱ ወሰላም ምን አይነት ህዝቦች፣ ትውልዶች እንደምንመጣ አላህ ሱብሓነሁ ወተዓላ በእርግጥ አሳውቋቸው ይመስላል፣ ሁኔታው እሱም። ምንድን ነው አላህ ሱብሓነሁ ወተዓላ ወደ ቀጥታው መስመር ይምራንና እነዚህ ነገሮች መጀመሪያ የምናያቸው ለመሆኑ፣ ማኩረፍ የሚባል ነገር፣ መከልከል የሚባል ነገር፣ ሀጅር የሚባል ነገር እንዴት ይታያል? ምንድን ነው የምንረዳው? ሸሕና ብለው ረሱል ላ ስላት ወሰላም አስቀምጠዋል። ወልቀጢዓ፣ መቆራረጥ፣ ተንኮል፣ ማምቆ መያዝ፣ እነዚህ ነገሮች መጥፎ እንደሆኑ አስጠንቀውናል። መፍሁሙል ሂጅረት ይአወለን መፍሁሙል ሀጅሪ አወለን ሀጅር የሚባለው ነገር ምን ማለት ነው? በቋንቋ ደረጃ ሲታይ መቁረጥ ማለት ነው። ሀጅር ብሎ ማለት መቁረጥ። ይቃሉ ሀጀርቱ ሀጅረን አይቀጧቱሁ ወልስሙ ሁጅራን ይባላል። ሁጅራን ተብሎ ይጠራል። ቆረጥኩት ማለት ነው። ያለውን ግንኙነት የሚገባው ሙስተሐቃቱን በአጠቃላይ የሚገባቸውን ነገሮች ቆርጨዋለሁኝ ማለት ሲሆን በቋንቋ ደረጃ መቅጦ አልቀጢ ሳ ማለት መፍሁሙል ቀጢዓ ማለት ሳም ማለት ነው። እሱ አልቀጢቱ ሁወ አልሀጅሩ ዩቃሉ ቀጦ ፉላኑን ፉላንን ሀጀረሁ አኮረፈው፣ ሐቁን ከለከለው ማለት ይሆናል። ወለም የተስል ብሂ ከእሱ ጋር ግንኙነትን አቋረጠ። ወመናአሁ አልኸይር ጥሩ ነገሮች ወደሱ እንዳይደርስ ከለከለው። ወቀጦሁ አንሐቅሂ የሚገባውን ሐቁን ማድረስ ሲገባው ወደ ለሱ መዋል ሲገባው ሳይሰጠው ቀረ አቋረጠበት ነው። በሸሪዓ አጠራር እነዚህ አጠራር አባባሎች ምን ባሉ ሆ ቀጥዑ ልቀሪቢ ወልኢንፊሳል አንሁ ወአደሙ ወስልህ ወመንዒ ልሕሳን ኢለይ ሆ ቀጥዑ ልቀሪብ ጓደኛ ይሆናል። እስላማዊ ወንድማማችነት የስጋ በዘር ሀረግ ያሉ ዝምድናዎችን አላኩልያል ቅርብ የሆነውን ወንድሙን ዘመዱን፣ ጓደኛውን ቆረጠው። ከሱ መቶ በመቶ ከሱ ጋር መለያየት ማለት ነው። ወደሱ የሚደርሱ ኸይር ነገሮችን እንዳይደርሱ መከልከል፣ ይህ ምን ይባላል? ሸሕናን ብለው ሐጅርን ብለው ቀጢዓ ሸሕና የሚባለው ግን ምን ይጨመርበታል? ማሳደድ ይጨመርበታል። አሻህናው ሆል አሻህናው ሆል አዳወቱ ወሻሂኑ ሆል ሞአዲ አሳዳጅ፣ ወንድሙን የሚያሳድሰውና ተንኮል የሚጠነሰው ምን ይባላል? ሻሂን ይባላል ማለት ነው። ሻህን ይባላል በሸሪአ ደረጃ ሲጠራ ምንድን ነው? ሻና የሚባለው ነገር በወንድሙ የውስጥ ጥላቻም ሆነ ውጫዊ ማሳደድ፣ ተንኮልን መጠንሰስ ውስጡ የተሞላ ሰው ሻን ይባላል ማለት ነው። ብሻሕን ይባላል እምተለአ ብሻሕን፣ በተንኮል ልቡ ሲሞላ ማለት ነው። ያም ብቻ አይበቃ ብሎ በአካል ሲያሳድደው ሌላ ሰፊት ሸዲድ። ዛሬ ብዙዎቻችን የምናየው ወንድም ወንድሙን ባይን እንዳታየው ተብሎ መመሪያ ተሰጠ ይመስላል። ወንድም ለወንድሙ እንዳይቀርብ፣ ኸይር እንዳይደርስለት ይታዘዛ ያን እመስልም ስብሓነ አላህ ምን እንደሆን ነገሮች በጣም ያደናግራሉ እና እነዚህ ነገሮች ረሱል አለ ሰላቱ ወሰላም በደንብ አድርገው አስጠንቀውናል አበክረው ምን ኸጠር አላቸው ምን አደጋ አላቸው መኳረፍ መቆራረጥ ማሳደድ ወንድምን ምቀኝነት የውስጥ ጥላቻ አደጋነት አላቸው ወይ ምን ችግር አለ እኔ ፉላንና አላንን ገሌጋ ብኳረፍ ከገሌጋ ያለኝ ግንኙነት ብቆርጥ ከገሌ ጋር ያለኝ ለገሌ የሚባል ነገር ኸይር እንዳይደርሰውና ሁልጊዜ ተንኮል መጠነ ስለት የማሳደው ቢሆን አላህ ስብሃነው ተዓላ የሰጠውን ጸጋ የምመቀኘው እንዲወገድ የምመኝለት ከሆነ እሱም ማየት አለመፈለጌ ምን አደጋነት አለው? አልሕቅድ ወልበግቷ ወልሐሰዱ ወልሐጅሩ ወሻህና ወልቀጥያቱ አፋቱ ሙህሊካ እነዚህ የተቆጠሩት ነገሮች ሁሉ በቀላሉ አምስት ነገሮች እነዚህ በጣም አጥፊ የሆኑ የሰው ልጅ ከማንነቱ የሚያበሩ የሆኑ ትልቅ አጥፊ በሽታዎች ናቸው፣ አደጋዎች ናቸው። ወሙደብ ሚረቱ ሊል ሙጅተማዕ ይህ ለግለሰብ ብቻ አይደለም፣ ህብረተሰቡንም ደብዛውን የሚያጠፋ ነው። ውቅጥም ብሩን የሚያጠፋ ነው። አንድነቱን በታትኖ ኃይሉን በአጠቃላይ የሚያወድሙ ነጥቦች ናቸው ስለሚደገሙ አልመለስባቸውም። ወሙፈሪቀቱን በይነ አኽላእ ወልአስሓብ በጓደኞችና በጣም በሚዋደዱ በቤተሰቦች፣ በጓደኛዎች፣ በወንድማማቾች መካከል የሚበትኑ የሚያቆራርጡ ስነ ምግባሮች ናቸው ማለት ነው። ወአስባቡን ሊለይኒ ቢ ላ ዘ ወጀል ከዚህ ሁሉ ግን የከፋው ልብ በሉ ያ ጀማዓ፣ ከዚህ ሁሉ ግን የከፋው የአላህን ስብሃነ ወተዓላ ቁጣ በራሳችን ላይ ለማስፈን ትልቅ ምክንያቶች ናቸው ማለት ነው። ትላልቅ ምክንያቶች ናቸው። አላህ ከተቆጣ ምን ያደርጋል? አላህ ሲቆጣ ብትራይም አይቆርጥም ይላል ያገረ ሰው ያደርጋል እንጂ ነገሩ እንዳይጠም ላ ሐውለ ወላ ቁወተ ኢላ ቢላ አልዓሊይ አልዓዚም። ይሄ ወዕቁበት ፊዱንያ ወል አኽራ በዱንያ ላይም ይህን ነገሮች የሰራ ሰው በአኸራም በዱንያም ማቀጣት አለበት። እሱም እነዚህ ነገሮች በተለያየ ቦታ ላይ አላህ ስብሐነሁ ወተዓላ በቁርአን ጠቅሶታል። ነቢያችን ዓለይሂ ሰላቱ ወሰላም በሀዲስ ተናግረዋል። አንደኛ ተሐሪሙት ተዳቡር፣ የመኮራረፍ ሁኔታ ተዳቡር አይጣቃቸዋል። ተዳቡር ብሎ ማለት አንዱ ለአንዱ ጀርባውን መስጠት ማኩረፍ፣ ሲያየው እንዳላየው ጀርባውን ሰጥቶ ማሳለፍ፣ መኮራረፍ ማለት ነው። ወተሐሱድ መመቀኛኘት የመቀኝነትም ሐራምነቱ ወተባጉት የቀልብ ጥላቻ፣ እነዚህ ሐራም መሆናቸው የሚቀጥለው ሐዲስ የነቢያችን ዓለይሂ ሰላቱ ወሰላም ሐዲስ በግልጽ ያስቀምጡታል፣ በግልጽ አድርጋ ያብራረዋል። ወሁወ ሐዲሱ አቢ ሁረይረት ረዲየላሁ አንሁ ቃል ቃለ ረሱሉላህ ሰለላሁ ዓለይሂ ወሰለም የአላህ መልእክተኛ

ብዙ ነገሮችን የሚያካት ነው። ኢንሻአላህ ሀዲሱን ቃል በቃል በአማርኛ ትርጉሙ እናየውና እያንዳንዱ ነጥብ እንትን እያን እያወረድን ትንታኔ ኢንሻአላህ እንሰጥበታለን። አላሁ የንፈዓና ቢማ ነቁል ወነስማዕ፣ በምናገረውና በምንሰማው አላህ ሱብሓነሁ ወተዓላ ምናልባት በዚህ ሀዲስ ሊጠቅመን ይችላልና አናቆም፣ ያጀማ ጀማ ምንጠቀምበትን አናቆም። ስለዚህ ይህን ሀዲስ ብዙዎቻችን እናውቀዋለን፣ ብዙዎቻችን ሰምተነዋል፣ ብዙዎቻችሁ ሰምታችሁታል። ነገር ግን የሰማ ሁሉ ተጠቀመ ማለት አይደለም። የተሰማው ነገር ሁሉ ይዘነዋል ማለት አይደለም። የተሰራነውን ሁሉ በተግባር አውለነዋል ማለት አይደለም። ስለዚህ አላህ ለዚህም ነው ወዘኪር ፈኢነ ዚክራ ተንፈዑ ልሙእሚኒን አላህ ሱብሓነሁ ወተዓላ አስታውስ፣ ማስታወስ አማኞችን ትጠቅማለችና ይላል። ማስታወስ ማን ነው? ቀደም ብሎ ኢንፎርሜሽን ያላቸውን ሰዎች ማለት ነው። አያችሁ አሊም አላለም ፈኢና ልዕልመ ተንፈር ሙእሚን አልም ያለው ዘኪር ነው። ወዘኪር አስታውስ ኢንፎርሜሽን አላቸው ማለት ነው። እዛ በፊት ስለዚህ የሚያውቁት ሰዎች የሚያቁትን ኢንፎርሜሽን ቀደም ብለው ማስታወስ እንዳዲስ ያድሳል፣ እንዳዲስ ሊተገበር ይችላል፣ ይጠቀሙበታል ሙእሚኖች ይችላል። አላህ ስብሓ ወተዓላ መጀመሪያ ላ ተሐሰዱ አሉ አያችሁ፣ አትም መቀኛኝ፣ አንዱ አንድኛውን አይመቀኝ። ምቀኝነት ኢንሻአላህ ራሱን ችሎ እናየዋለን። ወላ ተናጀሹ ተናጅሽ ብሎ ማለት ደግሞ አንደኛው የወንድሙን ገንዘብ ለማስበላት የማይገዛውን ዕቃ እንደሚገዛ መስሎ ዋጋ ጨምሮ መናገር በመቶ ሪያል ሊገዛው ተባብሎ ከሆነ የማይገዛው መጥቶ የማይገዛው መጥቶ እኔ በመቶ ሀምሳ ልግዛ ይሄን ዕቃ ብሎ ያንኛውን የማያውቀውን ምስኪኑን አለካ እቃው ተፈላጊ ነው እንዴ? እንደዚህ ውድ ነው እንዴ? በመቶ ብር ጥሩ አግቸ ነበር። እንግዲያማ መቶ ሃምሳ የሚገዛ በላይ ላይ ተመጣ እቃው ተፈላጊ ነው ማለት ነው ብሎ ሳይወድ በግዱ ተታሎ መቶ ሃምሳ እንዲከፍል ማድረግ፣ ይሄ ተናጁሽ ይባላል ማለት ነው። እነዚህ ምክንያቶች ለምንድን ናቸው? እያንዳንዱ እንሻአላህ የምንመጣባቸው ይሆናል። እንግዲህ በስንት አለቃዎች እንደሚያልቅ ሀዲሱ አላውቅም፣ ብቻ እስተሚያልቅ ድረስ እንሻአላህ ለማለት እንሞክራለን። ምክንያቱም እነዚህን ሀዲስ ልብ ብለን በዝርዝር ካየናቸው የት ነው ያለነው ኢስላም እንዴት ነው የሚያዘን? እኛ ወዴት እስላም ወዴት? ከብት በለለበት ምዝግዝግ ይባላል በሀገራችን ወይም ኩበት ለቀማ ይባላል። የዚህ አይነት ባህሪ ሁነን ስላለን ምናልባት አላህ ሱብሓነሁ ወተዓላ ሊጠቅመን ይችላል ብዬ ስለምገምት ነው። ሶስተኛው ወላ ተባገዱ አትጠላሉ፣ ቡግዷ ብሎ ማለት የቀልብ ጥላቻ ሊታየው ድምፁን ስለሱ ስለሷ ሊያነሱብህ አለመፈለግ ማለት ነው። በጣም ከቆል መጥራቻ አንዳንድ ጊዜ ኩንደው ስብሓንላህ፣ ለምን እኔ ብቻ አልተፈጠርኩ እሱ ስለዱኒያ ላይ መጣ ብለን ምንቆጣና ምንጠላው ንመሳላ አንዳንድ ሰው ስንጠላ ማለት ነው። አደጋ ነው በጣም ስብሓንላህ። ይሄ ደግሞ በሙተአሊሞችና በዑለማዎች መካከል ሲሆን ነገሮችን በጣም ያገዝፋቸዋል። አላህ ይጠብቀን። ወላተዳበሩ ተዳበሩ፣ አትኮራረፉ ተዳብሩ ብሎ ማለት አንዱ አንዱን ጀርባውን ወይም ቂጡን ስለሚሰጠው ነው ማለት ዙሩት። ይሄ ምን ድቡር ነው የተያዘው፣ ተዳቡር ማለት ምን ድቡር፣ አትኮራረፉ። ልክ የተኳረፈ ሰው ምን ይላል? እንዴ አይፈልግም ጓደኛውን ያ ድሮ የሚወደውን የጠላውን ሰውዬ፣ እንዴ ስለሚያስፈልግ ጀርባውን ይሰጠዋል ማለት ነው። ጀርባውን ስለሚሰጠው ተዳቡር ተባለ ማለት ነው። አተባጅሩ ላተሃጀሩ ፈየጅሩ አሃዱኩም አካሁ ወንድሙ ወንድሙን ጀርባውን ሊሰጥ ማለት ነው፣ ሊያኮርፈው ማለት ነው። ወላ የቢዕ ባዕዱኩም ማላ በይዒ በዕድ አሉ። አንደኛው በአንደኛው ገበያ ላይ ገብቶ አይሽጣሉ። እኔ በመቶ ብር እየሸኩኝ ተባብዬ እያለ ሌላው ጎረቤቴ ባለ ሱቁ ማለት ነው ይመጣና ለደንበኛ የምን ይለዋል ማለት ነው፣ ይህን ዕቃ በስንት አለህ? ተጎን ሁኖ ማለት ነው። በመቶ ብር ልገዛው ነው የራሱ ነስር ኳሊቲው የሆነ የራሱ የሸሪካው ምርት በሰማንያ ብር ይሸጥልሃለሁ። አያችሁ በሰማንያ ብር ይሸጥልሃለሁ ወይም ከዚህ የተሻለቃ በመቶ ብር ሌላ ሻል ያለ ኳሊቲው ፀዳ ያለ ሻል ያለቃ በመቶ ብር በዚህ ዋጋማ ታወጣህ ሌላ መጣላለሁ ይሰጥለሁኝ ናቶ ብሎ በጓደኛው ገበያ ላይ ገብቶ መሸጥ ማለት ነው። አያችው የዛንኛውን አፋርሶ ይህንኛውን መሸጥ ይህም በጥብ ከለከሉ ነቢያችን ዐለይሂ ወሰለም ወኩኑ ዒባደላሂ ኢኽዋና አላሁ አክበር ሁነ ይህ ነው ዋናው። ዙረን ዙረን በዛም ዙረን በዛም ዙረን ምን ነው ወኩኑ ዒባደላሂ ኢኽዋና፣ እናንተ የአላህ ባሮች ወንድማማቾች ወንድማ ሆኑ። መቼም ወንድም ለወንድሙ የእሱ ይቀደም ይላል እንጂ የእሱ ቢጠፋ አይፈልግም። ወንድም ለወንድሙ ኸይር እንዲሆንለት ይፈልጋል እንጂ የእሱ ነገር ቢበላሽበት አይፈልግም። ጫረታም አይገባበትም። አልሙስሊሙ አኹል ሙስሊም ሙስሊም አሉ። እንግዲህ ወንድማማቾችን ስንል እንዴት ነው? ግዴታ የዘር ረግ ይኖራችሁ ማለት ነው? አይደለም። አልሙስሊሙ አሁል ሙስሊም ሙስሊም የማንኛውም ሙስሊም ወንድም ነው። ጥቁር ነው፣ ነጭ ነው፣ አፍሪካዊ፣ ፈረንጅ፣ አሲያዊ፣ ማን አልተባለም። ላኢላሃ ኢላላህ ሙሐመድ ረሱል ያለ ሁሉ ወንድማማች ናቸው አሉ። ሊዛሊክ ለዚህም ብሎ ምን አሉ፣ ላ የዝሊሙ አይበድለው፣ ወላ የክዝሉ አያዋርደው፣ አሳልፎ አይስተው ይደርስኛል በሚልበት ጊዜና ቦታ ሰዓት፣ እሱን አጋልጦ ትቶ ገሸሽታለ አለይታ አለኝ። እሱ ተጎኔ ነው ወንድሜ ሲል የዛን ሰዓት ታሸገሸገ ከዘለሁ ይባላል ማለት ነው። ወላ የሕቂሩ አይና ቀዋሉ ነቢያችን ላት ሰላም አተቋሃ ሁና። ልብስን በማሳጠር ፂምን በማሳደግ እኔ አሊም ነኝ በማለት እኔ ዳኢ ነኝ በማለት ብቻ አይደለም ተቋሚ ይገኘዋሉ። ተቅዋ ጥንቅቅነት የሚገኘው አላህን ፍራቻ የሚገኘው ልብ ውስጥ ነው። ተልብ ሐቂቃ ተቅዋ ካለ ላው ይፈረጫል። ሊአነ ኩለ ኢናኢን የንዶሑ ቢማፊሂ የተቋጠረውን ነገር ነው ማንኛውም ዕቃ የሚረጨውና ይላሉ። ስለዚህ ምናሉ ሶስት ጊዜ ወደ ልባቸው እያመላከቱ ወዩሽሩ ኢላ ሶድሪ ሰላተ መራት አቡ ሁረይራ እንደዚህ አድርገው ረሱሉ ላሂ ሶላቱ ወሰላም እንዳደረጉ አድርገው አይተዋወሩ ማለት ነው። ቢሐስቢ ምርኢም ምን ሸር አለ እንደ ሰው ሸር ሞልቶታል። ሌላ ወንጀል አያስፈልገውም አሉ። እንደ ሸረኛ ለመባልና ወንጀለኛ ተብሎ ሊሰየም ዘንድ በቂው ነው አሉ። አንየሕቂረ አኻሁል ሙስሊም ሙስሊም የሆነ ወንድሙን በንቀት አይነት ማየቱ እኔ ይሻላለሁ ከሱ ብሎ በንቄት ማየቱ ሌላም ወንጀል አያስፈልገው እሱን ለማጥፋት ከአላህ ጋር ለማጋጨት ይሄ ብቻ ይበቃዋል አሉ ላ ሐውለ ወላ ቁወት የላ ብላ በመቀጠል ምን አሉ? ኩሉ ሙስሊሚ አለ ሙስሊሚ ሐራም ማንኛውም ሙስሊም በማንኛውም ሙስሊም ላይ የተከበረ ነው እርም ነው አሉ። ምኑ ያ ረሱላ ላ ደሙሁ መጀመሪያ ደሙን ሊያፈሳ አይገባም። ወማሉሁ ገንዘቡን ልክች ያደረገ ላ ብጢ ቢነፍሲ ራሱ ፈልጎ ካልሆነ በስተቀር ገንዘቡን ሊነካ አይገባም። ወዕርድሂ ላ ሐውለ ወላ ቁወተ ላ ብላህ ወዕርድሂ ክብሩንም ሊነካ አይገባም። አሉ ሐራም ነው እያሉ ነው። ስንቶቻችን ነን ታዲያ ዛሬ የስንቱን መሻይኮቹ ሳይቀሩ ስም የምንቦጭቀው፣ የስንቷን ሙስሊም የስንቱን ሙስሊም የምንቦጭቃቸው፣ ክብራቸው የምንነካቸው፣ የምናዋረዳቸው አንድ ማንከባበረው ስንቶቻችን ነን? ያለ ነው ረሱል ላ ስላ ስላም እያሉ አይደለም እንዴ ይህ ሐዲስ ይህ ሐዲስ ወሀዘል ሐዲሱ ፈደለ ቀደለ አላ ኡሙሪን ዓዚመትን በጣም ከባድ ከባድ የሆኑ ነገሮችን